የምችለው አማርኛ ለአማራና ለኦሮሞ ወሬቨር አሁን እናንተ ለወያነ ለመጥፋት መጥታችሁ ያላችሁ እኔ አንድ መልእክት አለኝ። በመጥፎ አይደለም። የሀገራችሁ መንግስት የራሳችሁ ፕሮብለም እሱ፣ እኔ እንትን አይደለም። በተቻለኝ አማርኛ አድርጌ ባለኝ ሁሉ አስወጥቼ አማራና ኦሮሞ አጌንስት ወያነ ያላችሁ ያላችሁ ሁሉም ሁሉ ኩልሁም አምሃራን ኦሮሞ እቶ አገዝወያ ኮንኩም ሻዕቢያ ተታቁዑግን የሻዕቢያ ጉድ ናታውቁ የሻዕቢያ ጉድ ማታውቁ የኦሮሞና የአማራ ህዝብ እኔ እናንተ ብዙ አላውቃችሁም እኔ እናንተ ብዙ አላውቃችሁም ግን እናንተ አንድ ነገር ለማለት ሙፈልገዋል። ሻዕቢያ እናንተን አድርጎ እኛን ሊያስጨርስን ይፈልጋል። ሻዕቢያ ማን ነው መሰላችሁ? ሻዕቢያ ድሮ አንድ ሚሊዮን ወታደር የደርግ ወልዶት የሄደ የኦሮሞ ዘር የአማራ ዘር ያለው ኤርትራዊ ሲጨፈጭፉ ሲያስሩ፣ እነዚህ የደርግ ልጆች ምናምን ምናምን ምናምን ሲሉ የነበሩ ሻዕቢያዎች እናንተ ጋር ሆኖ አሁን ለእኛን ያባረሩ ለእኛን እያጠፉ እኛ እየጠፋን እያያችሁ እናንተ ሻዕቢያን የምትደግፉ ኦሮሞና የአማራ ሕዝብ፣ ልስንቱሚ ኬርፉሊ ማለት ነው። ሻእቢያ ቢወዳችሁ ለእናንተ እኔም ደስ ይለኝ ነበር፣ ቢወዳችሁ ቢፈልጋችሁ። እናንተ አህያ ነው የሚላችሁ ሻእቢያ ለምታልዩ እኔ ከኦሮሞ ዘር የተወለድኩ ልጅ ነኝ። ሰውምተዩ አስተዳዳግ ከእናንተ የተወለደ ኤርትራዊ ስንት ጉድ እንዳለፈ ስንት መከራ እንዳለፈ ኤርትራዊ እያለ መንነቱ ከቤቱ ምናምን ያባረሩት ሻእቢያ እያሉ እናንተ አታፍሩም። ሻእቢያን ስፖርት አደረጋችሁ። ኢሳያስ ወንድ ነው ምናምን ምትሉ ልጇችሁ የሚገድል የነበረ ሚያስር የደርግ ልጅ ተብሎ ሚገደል ልጇችሁ የረሳችሁ አማራና ኦሮሞ አጌን አጌን አጌን አጌን ለምቶሊ ሳምቲን ሻእቢያ እናንተ ዩዝ ሊያደርጓችሁ ነው የፈለገ በእናንተ አድርጎ ወያነ ጠፋ ምናምን ምናምን፣ ለራሱ ሲስተም የዘርዘር የዘር ብትንትን ሊያደርጋችሁ እና እርስርሳችሁ እዛ ልትባሉ፣ እናንተ ተባልታችሁ እዛ። ሻእቢያ ስራው አታውቁትም። ይሄ አረሜን ነው። እናንተ ሰዎች ስሙ፣ ራሳችሁ አስሩት። ድሮ የደርግ የነበራችሁ ምናምን ይሄ ገዳዮች፣ ኦሮሞማ አማራ አይደለም የምናገረው እኔ ኦሮሞውና አማራው ሰላማዊ ኦሮሞና አማራው ሕዝብ ሰላም የሚፈልግ ሕዝብ ካላችሁ እናንተ ሻእቢያን እኛን አትደግፉልን፣ ሻእቢያንን አይዞ አትበሉልን። ምክንያቱ ሻእቢያ ልጅ ልጃችን አገራችን ህዝባችን አንደርግራውንድ አድርጎ ስኬሊን አር ፒፕል ን ዩ ጋይስ አር ስፖርትን ሄም ከእናንተ የተወለደ ልጅ ዘሩ እየጠፋ በሻዕቢያ እናንተ ሻዕቢያ ትደግፋላችሁ። ላይክ አይሳይ የወያኔ ነገር እኔ ምንም አላውቅም። እናንተ መንግስታችን ነው እዛ የፈለጋችሁ አድርጎ ኦኬ ግን ኢትዮፕ ኤርትራ ኤርትራ ኤርትራ ኤርትራ ውስጥ ኤርትራ ውስጥ ሁናችሁ ህዝባችን እየሞተ እየተገደለ አንደርግራውንድ እየገባ ቦርደር ስንት ህዝባችን እየጠፋ እያያችሁ ሻዕቢያን የምትደግፉ ኦሮሞና ምንድን ናችሁ? አማራ አይ ዶን ኬር ወያነ ልታጠፉ ትፈልጋላችሁ፣ አጥፉት። ከፈለጋቸው አቶ አገራችሁ የእናንተ መንግስት ነው። እርስ በርሳችሁ ምን እንደምትደራረጉ እዛ ሲር ፕሮብለም ኦኬ። እኛ ደግሞ እንደናንተ ችግር አለን። ናጽነት እንፈልጋለን ትላላችሁ፣ አይደለም። ለናጽነት አይደለም የምትታገሉ አሊስ። እናንተ አገራችሁ ገብታችሁ መውጣት መግባት መኖር አለ። በብዙ ምክንያት እኛን ትበልጣላችሁ። በብዙ ምክንያት አይሲ ን ማይ አይስ እኛ ግን አገር እንደሌለን እናት እንደሌለን አባት እንደሌለን ምንም እንደ እንደ እንስሳ እንደ እንስሳ ታውቃላችሁ፣ እንስሳ አኒማል ዲዩ ነው። አኒማል ዘይ ትሪችን አስ ላይክ አኒማል ዘይ ፑራስ አ አንደርግራውንድ ዘይ ከልናስ ዘይ መርደርናስ ወተፋክ ይሱፖርት ሻእቢያ ወንድ ነው የምትሉ በምንድን ነው ገዳይ፣ እናንተ ወንድ የምትሉ ምን ስለፈለጋችሁ ወያኔ ሚጠላ መስላችሁ ሰው እኔ ዛሬ በጣም የተናደድኩ ከየሆን YPFDJ face to face ሂጄ YPFDJ ምን ምን እንዳሉኝ ንገራችሁ። ኃይለ ስላሴ እታ ቀደም ህዝበይ ስምዑ፣ ስምዑ፣ ስምዑ ቶም ትግርኛ ተዛረብት ስምዑ ለማንት ገሪሙኒ ናይ ኃይለ ስላሴ

የኢትዮጵያ ህዝብ በደም አውቀው የትግራይ ህዝብ ብቻ ነው። የኦሮሞ ህዝብ እዚህ ነው የተዋወቁ። ምስኪን ህዝብ ነው። እዚህ የአሜሪካ መጥቼ ነው ኦሮሞ ማን መሆን ያወቁ። ምስኪን ተዋወቁ። ግን ያናደደኝ አንድ ነገር ለሻእቢያ ወንድ ነው ትላላችሁ። እሱ አይደለም ሆነ እናንተ እዛ ሞልታችሁ ሀገር እሱን ሱፖርት ታደርጋላችሁ። ኦሮሞና አማራ አጌን አጌን አጌን ልንገራችሁ አንድ 2 3 4 5 ወርኤቨር የእናንተ ልጆች የደርግ ጊዜ ተወልዶ ተብሎ